ለምን ልሰማኝ እንዳልቻልክ ለምን እንደዚህ ልትሆን እንደቻልክ ራሱ አልገባኝም። ይሄን ያህል እኔ እኮ ይሄን ያህል የአንተን ህይወት ማመሰቃቀል ወይ ደግሞ ለአንተ መጥፎ ማስብ ሰው ሆኜ አይደለም። በእርግጥ ምናልባት ከኔ የሚመጡ ሀሳቦች መጥፎ ሊሆኑ ይችላሉ፣ አንዳንድ ሀሳቦች መጥፎ ሊሆኑ ይችላሉ። ሁሌም ጥሩ ነገር አፈልቃለው ማለት አልችልም። ግን እነሱ ሲሆኑ ብትናገረኝም አይከፋም። ግን ይሄ ሀሳብ ደግሞ የምሬ ነው ምላችሁ ማለት ጉዳት አለው ወይ ደግሞ ለእሱ መጥፎ ነው ብዬ አላስብም። ፀሐይዋ ገብታ በደመና ተተክታለች። ንጋቱም ተውጦ በጨለማ ተከቧል። ለካ አንዳንዴ ሲደክም ሞት የሚናፈቀል ተጉዳው ሰው የለ። ሰላም ቤተሰቦቼ እንዴት ናችሁ? ደህናናችሁ እኔ ያለው እግዚአብሔር ይመስገን ትንሽ በቪዲዮ ጠፋጠፋ እያልኩ ነው እና ዛሬ ግን በቤቴ መጥቼ ላችኋለሁ ማለት ነው ቤተሰቦቼ። ቆይታ እናንተ ጋር እንዴት ነው? እኔ ጋር እግዚአብሔር ይመስገን ቆንጆ ነው። እናንተ ጋም እንዴት እንደሆነ እንግዲህ ኮሜንት ላይ ንገሩኝ። ዛሬ እንግዲህ በራሴ ቤት የመጣሁላችሁ አንዳንድ ነገሮችን ከእናንተ ጋር መነጋገር ስለፈለግኩኝ ነው። ትንሽ ፊቴ ላይ የድብርት ፊት እየታየ ነው እና ያው እናንተ እኔ አይደለም ፊቴ ላይ ድብርት ነገር ሲታይ በጣም ብዙ የሚገራርም ነገር የምር ነው ያልታየኝ የቅርቤ ሰው ያልታየውን ነገር ማለት ነው። የምር ብዙዎቻችሁ ስጠይቁኝ በጣም እየተገረምኩ ነው ያለውትኝና በጣም ይሆናላ። እንደ ቤተሰብ እኔ አሁን በጣም ከስተሻል ያላችሁ እናንተ ነበራችሁ። መክሳቴን እንኳን ያወቅኩት እናንተ ጻፋችሁልኝ ከነገራችሁኝ በኋላ ነው። እና ያን ያህል ታስተውሉኝ ያላችሁ ያላችሁና ያው ፊቴ ላይ መደበሬንም በዛው ታቁታላችሁ ብዬ አስባለሁኝ። እና ቤተሰቦቼ፣ አንዳንድ ነገሮችን ከእናንተ ጋር ለመመካከር ለመነጋገር ነው የመጣሁትኝ። ከእናንተ ጋር ስማከር ብዙ ነገራቶቼ ይቀሉልኛል። እና ትንሽ ከአቤኒ ጋር የተጋጨሁበት ማለት ትንሽ ተደባብረናል ማለት ቤተሰቦች መኪና እንደገዛን ታውቃላችሁ። ግን ደግሞ ተገዝቶ መቀመጡ ደግሞ ጥቅም የለውም፣ እንደኔ ማለት ነው። ማለት መስራት አለበት አይደለ? በቃ ለመለወጥ እኮ ማለት ነው። የሆነ ነገርን ብቻ ይዞ አይደለም አይደል? በሁሉም አቅጣጫ መስራት እየተቻለ መስራት አለብን። እንዴ ይሄ መኪና እኮ ቁጭ አለ። ከዛ ደግሞ ልክ ከቤት ወደ ስራ ቦታ፣ ከስራ ቦታ ቤት መመላለሻ ታክሲ መሆን መቻል የለበትም። እና ለምን ወደ አዲስ አበባ አንገባም? እና ለምን ይሄ መኪና ስራ አይሰራም? ገንዘብ ቢመጣ እኮ እኛ እንለወጣለን አይደል? እንዴ ቤተሰቦች እንዴ ማለት እንዴት ብዬ መናገር እንዳለብኝ አላውቅም፣ ይሆናል አይደለ፣ እንደዚህ ብዬ ስለ እኔና ስለ እሱ የወደፊት ነገር አስቤ ስናገረው ማለት ነው የሆነ ጠላሴ ያደረገኝ ሆነ፣ ስለመናገር ማለት ነው። ለምን ይሄ ይሆናል? ቤተሰቦች ሀሳቤ ስህተት ከሆነ እናንተም ንገሩኝ፣ ግን እኔ ትክክለኛ ሀሳብ ነው ነው ብዬ ማስበው። በዚህ ሰዓት እንግዲህ ሁላችሁም እንደምታውቁት ያለንበት ሁኔታ አይደለም፣ ሳይሰራ መኪናው ቁጭ ብሎ ማለት ነው። ተሰርቶ እንኳን ኑሮን ዛሬ ላይ ማሸነፍ በጣም ከባድ ሆናል። እንዴ ማለት እኛ ሲጀመር ጅምሩንም ከተገዛ በኋላ እኔ ሲገዛ እንግዲህ አላቅም አይታችኋል። ሰርፕራይዝ ነው የተደረግኩት። ግን ከተገዛም በኋላ ስንነጋገርበት የነበረው ለትንሽ ጊዜ ነገራቶችን እስክናስተካክል ድረስ መኪናው ቢቀመጥም ችግር አልነበረውም። ግን ነገራቶችን እስካስተካከልኩኝ በኋላ ግን መኪናው ስራ ይሰራል በሚል ነበር የተስማማ ነው። አሁን ግን ሀሳቡን ገልብጦ እኔ የተናገርኩትን ነገር ወደ ሌላ ነገር ቀይሮ ጭራሽ ሊያወራኝም አልቻለም። ስልክ ስደውልለትም አያነሳም እንደዚህ የሆነ በጥላቻ መንፈስ ነው እኔን እያወራኝ ያለው ማለት ነው። እና ቤተሰቦች፣ ይሄ ነገር ልክ ነው ወይ እንዴ? እሱ እኛ አዲስ አበባ ገብተን ስራ ይሄ መኪና ስራ ቢሰራና ገንዘብ ብናገኝ እኛ ብንለወጥ ምንድን ነው ችግሩ? ቆይ እንዴ ስለ ነጋችን ማሰብ የለብኝም እንዴ? በጣም የተናገረኝ የምር በጣም ከፍቶኛል። እንደሆነው ነገር እንደ ተፈጠረው ነገር የምር እኔ ፊት ላይም ሆነ እኔ ንግግር ላይ ምንም በቃ ምንም ነገር አልታየም ማለት ይቻላል። እዚህ ስራ ይሰራል እንደምታውቁት ብዙ ሰዎችም ታሰሩት ነበረ። አንዳንድ የህትመት ስራዎችን፣ የተለያዩ ስራዎችን ይሰራል አይደለ። ግን ይሄንን ነገር ደግሞ ትቼ መሄድ አልፈልግም ማለ እዛ መስራት ሳይቻልም ወይ ምናልባት ይህንን ቪዲዮ ታየው ይሆናል። ማለትም እኔ እናንተ አሁን ላይ እያወራን ያለነው ማለት እያወራን አይደለም፣ በጣም በንዴት እየተናገርኩ ስለሆነ ንግግሩን ላይ የጠፋብኝ ነው። ቤተሰቦች የምር ማለት ለምን አንዳንድ ሰው ሲያስብልን ለምን አይገባንም? እሱ ማለት ለሰዎች የተለያዩ ሀሳቦችን የተለያዩ አይዲያዎችን እያመጣ ያግዛቸዋል፣ የሚሰሩትን ነገር ይደግፋቸዋል፣ በቃ የተለያዩ ነገሮችን ያደርግላቸዋል። ለምን ለራስህ አታውቅበትም? በቃ ለራሱ ለምን አያውቅበትም ብዬ ነው እኔ እያሰብኩ ማለት እየተናገርኩ ያለሁት። ያ ነገር ደግሞ ስህተት ነው ወይ ካላችኝ እናንተም ንገሩኝና፣ እኔ ይህንን አይዲያ አርግፍ አርጌ ተቼ መኪናውም ይቀመጥ ሁሉም ነገርም ልታወው እውነት ለመናገር ማለት ነው እትውዋለሁ ግን ማለት ይሄ ነገር ስህተት ነው ወይ? እኔ ምናልባት የሚደውሉልኝ ቤተሰቦችም አላችሁ የቅርብ ጓደኞቼንም ስጠይቅ ትክክል ነች ነው እያሉኝ ያሉት ማለት ነው። እንዴ ይሄንን ስራ እኮ ሰፊ ሀገር ላይ በትንሹም ቢሆን ምናልባት አንተ ገንዘብ ሊያስፈልግ ይችላል አቅም ሊያስፈልግ ይችላል ብለህ ሊሆን ይችላል ይህንን ስራ እዛ መውሰድ ማለት ነው ይከብዳል፣ አውቃለሁ። ግን በትንሹም ቢሆን መጀመር ይቻላል እዛ ሀገር ላይ ማለት ነው። እና ደግሞ መኪናውም ተጨማሪ ገቢ ማምጣት ይችላል፣ መስራት ይችላል። እንዴ እኛ እኮ ገና ነን አደል? እንዴ ነገ እኮ ብዙ ነገሮችን እኮ ይጠብቀናል አደል? ቤተሰቦች እኛ እኮ ገና አልኮ አልኖርንም አደል? ገና የትላንት ማለት ገና ብዙ ብዙ አሁን ከኖር ነው የበለጠ ትልልቅ አሁን እስካሁን ከቤተሰቦቻችን ወይ በቤተሰቦቻችን ድጋፍ ነው ሊሆን የሚችለው የኖር ነው ማለት ነው። ዛሬ ላይ ግን እራሳችንን ማቆም የምንችለው ገንዘብ ስናገኝና በቃ ኑሮን መጋፈጥ የምንችለው ስራ ስንሰራ ነው አደል እንዴ እና ያ ነገር ስህተት ነው ካላችሁ እናንተም ኮሜንት ላይ አሳውቁኝ። የምር ቤተሰቦች ማለት ነው። እና አቤኒም ብትሆን ይህንን ቪዲዮ ታየዋለ። እኔ አሁንም ቢሆን የምናገረው ነገር ሰዎችን አትርዳ አላልኩኝም፣ እኔ ሰዎችን አታግዝ አላልኩኝም። ግን አንዳንዴም ደግሞ ለሰዎች ብቻ መሆን፣ ራስን እየጎዱ ራስን እየበደሉ ለሰዎች ብቻ መሆን እኔ አግባብነት አለው ብዬ አላስብም። ሰዎችን አገዝ በተቻለ መጠን እርዳቸው ግን ደግሞ ያንን የምትረዳቸውን ነገር ለራስህም ጭምር ይሁን በቃ ለምሳሌ ሁለት አይዲያዎች ካሉ አንደኛውን ለአንድ ሰው አንደኛውን ለራስህ ተጠቀምበት እንዴ ዛሬ ላይ ይህንን ነገር ስነግረህ እኮ ቤተሰቦችን እንዳትረዳ እያልክሺ ነው ምናምን አረብ ቤተሰቦች የምሩ የተናገረኝን ነገር እኔ እንጃ አላቅም እንዴት ብዬ መናገር እንዳለብኝ አላቅም የምር በጣም ያዘንኩበት እኔ ሰዎችን እንዳይረዳ ፈልጌ አይደለም አሁንም ለአንተ ቢሆን የምነግር ነገር ሰዎችን እንዳትረዳ ፈልጌ አይደለም። ሰዎችን መርዳት ጥሩ ነው። ለምን ልሰማኝ እንዳልቻልክ ለምን እንደዚህ ልትሆን እንደቻልክ ራሱ አልገባኝም። ይሄን ያህል እኔ እኮ ይሄን ያህል የአንተን ሕይወት ማመሰቃቀል ወይ ደግሞ ለአንተ መጥፎ ማስብ ሰው ሆኜ አይደለም። በእርግጥ ምናልባት ከእኔ የሚመጡ ሐሳቦች መጥፎ ሊሆኑ ይችላሉ አንዳንድ ሀሳቦች መጥፎ ሊሆኑ ይችላሉ። ሁሌም ጥሩ ነገር አፈልቃለሁ ማለት አልችልም። ግን እነሱ ሲሆኑ ብትናገረኝ የማይከፋም። ግን ይሄ ሀሳብ ደግሞ የምሬ ነው የምላችሁ ማለት ጉዳት አለው ወይ ደግሞ ለእሱ መጥፎ ነው ብዬ አላስብም። እና ከቻልክ አንተ በትክክለኛው መንገድ በኖርማል እኔ ባወራሁት መንገድ ለመረዳት ሞክር። ቤተሰቦችን ከቻላችሁ በጣም ይሰማቸዋል። በስልክ የምታወሩት የምትደውሉለት ቤተሰቦች በስልክ እየደወላችሁ ዋትሳፕ ላይ አውሩት፣ ንገሩት ማለት ነው። ከኔ በተጨማሪ የማታወሩት በስልክ የማታነጋግሩት ሰዎች ደግሞ ኮሜንት ላይ ንገሩት። ወይንም ደግሞ አንቺ ስህተት ነሽ፣ ይሄ ነገር ትክክል አይደለም፣ ያልሹ ነገር ስህተት ነው የምትሉኝም ከሆነ ደግሞ ቤተሰቦች፣ ለእኔ ደግሞ እንዳልኳችሁ ልክ እንደሱ የምደውሉልኝ ቤተሰቦች ደውላችሁ ነገሩኝ። ካልሆነ ደግሞ ኮሜንት ላይ ንገሩኝና እኔም ሀሳቡን ልተወው ማለት ነው። እና ቤተሰቦች ማለት ከእናንተ ጋር ስናገር ምሪ ነው የሆነ ስናወራ አጸገቢ እንዳላቸው አይነት ነገር እየተሰማኝ ነው ማወራው እና ይቀላል። ሰዎች ጭንቀታቸውን እንደዚህ ከሰዎች ማለት ለአንድ በቃ ለተለያዩ ሰዎች ማካፈል በጣም ነው ደስ የሚለው እና ይህንን ቪዲዮ ታየዋለ ብዬ አስባለሁኝ እና እኔ በጥሩ መንገድ ነው ተረድቼ ይሄንን ነገር እያልኩት ያለሁትኝ አንተም በቃ አይደለ ልብህን አረጋግተህ ጭንቅላትህን አረጋግተህ ማለት ነው እኔን እኔ ያልኩትን መናገር ማለት ነው። በጥሩ ነገር እንድትረዳኝ እፈልጋለሁ። እባክህን ማለት እንዲተነጋግረን ይሄ ነገር የሚያጨጋጭቅ ነገር ሆኖ አይደለም። ወይ ደግሞ እኔ በቃ አላደለ እኔ አዲስ አበባ መግባት እንፈልጌ አይደለም። በቃ ለእኔና ለአንተ ለወደፊታችን ህይወት ስል ነው። እና እባክ ይሄንን ቪዲዮ ታየዋለ ብዬ አስባለሁኝና፣ ኖርማል በቃ አላደለ እኔን ባሰብኩትኝ ኖርማል ቀጥተኛ ሀሳብ እንድታሰብልኝ ነው ፈልገው። ነገሮቹ አመቃ ዞር አታድርጋቸው፣ ቀጥታ ተረዳቸው። ይሄ ሁሉ እየተጨቃጨቅኩና እየተናገርኩ ያለሁት ማለት ነው አሁንም ቢሆን በድጋሚ የምነግር ነገር ማለት ነው ለሁለታችን ለነገር ህይወታችን መስተካከል ማማር ምክንያት ነው። በቃ ለወደፊታችን ስል ነው እና እባክህ ተረዳኝ፣ እባክህ ልለምንህ ተረዳኝ። ቤተሰቦች ደግሞ እናንተም በጣም እንደሚሰማችሁ ታውቃላችሁ። እባካችሁ እናንተም ንገሩት በቃ ከምትደውሉለትም ደውላችሁ ንገሩት፣ እማትደውሉለትም እንዳልኳችሁ ኮሜንት ላይ ንገሩት በቃ ቤተሰቦች። እና ደግሞ እንዲረዳ ይፈልጋለሁ። እባክህን ተረዳኝ በቃ። እኔ ከዚህ በላይ ምንም ልልክ አልችለም። እንድትረዳኝ ነው። ያምርብኝ ብዬ ብቻዬን ሳት ኖር ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈራ የዋለው ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው